የእግዚአብሔር አያቶች። ዓለም በኃጢአት በጨለማ ውስጥ ሆና የነጻነትን ብርሃን ተናፍቅ በነበረችበት ዘመን የትንቢቱ ፍጻሜና የድህነታችን መጀመሪያ የተገኘው በእነዚህ ቅዱሳን ነበር። ሰማይና ምድር የማይወስኑትን አምላክ በምስጢር የወለደችውን እመቤት ድንግል ማርያምን ያስገኙልን የእግዚአብሔር አያቶች ቅዱስ ኢያቄምና ቅድስት ሐና ናቸው። ብዙዎች ስለ ነቢያት፣ ሐዋርያት ያውቃሉ። ነገር ግን ለእነዚህ ቅዱሳን የተሰጠው ክብርና የከፈሉት ዋጋ ምን ያህል እንደሆነ በውል ላይ ይረዱ ይችላሉ። ኑ ወደ ኋላ ተመልሰን የህይወት ታሪካቸውን እንመርምር። የእነዚህ ቅዱሳን ማንነት ከስሜታዊ ትርጉም ባሻገር ታላቅ ምስጢር አለው። ቅድስት ሐና ሐና ማለት ጸጋ ወይም ስጦታ ማለት ነው። ትውልዷ ከነገደ ሌዊ ሲሆን አባቷ ማጣት እናቷ ደግሞ ሄርሜላ ይባላሉ። በቤተሰቦቿ ታሪክ ውስጥ ሐና የበኩር ልጅ ናት። የማጣትና የሄርሜላ ልጆች በቅደም ተከተል፣ ሐና ታላቋ የእመቤታችን የቅድስት ድንግል ማርያም እናት፣ ሁለተኛዋ ደግሞ ሶፊያ መጥምቁ ዮሐንስን የወለደችው የኤልሳቤጥ እናት ማርያም ወይም ታናሿ የመጨረሻዋ ሐዋርያትን ያገለገለችውን ሰሎሜን የወለደችው እናት። የማጣትና የሄርሜላ ልጆች በቅደም ተከተል ሲቀመጡ ሐና ታላቋ የእመቤታችን ቤታችን የቅድስት ድንግል ማርያም እናት፣ ሁለተኛዋ ወይም መካከለኛዋ መጥምቁ ዮሐንስን የወለደችው የኤልሳቤጥ እናት ደግሞ ሶፊያ፣ ሐዋርያትን ያገለገለችውን ሰሎሜን የወለደችው ሦስተኛዋ ደግሞ ታናሿ ማርያም ይባላሉ። ቅዱስ ኢያቄም ስሙ እግዚአብሔር ያቆማል ወይም የእግዚአብሔር ዝግጅት የሚል ትርጉም አለው። ትውልዱ ከነገደ ይሁዳ ከንጉሱ ከዳዊት ወገን ነው። ይህም ጌታችን ኢየሱስ ክርስቶስ በስጋ ከዳዊት ዘር ለመወለዱ ማረጋገጫ ይሆነናል። የእመቤታችን የመወለድ ዜና ድንገት የተከሰተ ሳይሆን ከሰባት ትውልድ በፊት በራእይ እየታየ ነበር። በኢየሩሳሌም ይኖሩ የነበሩ ጴጥሪቃና ቴክታ የተባሉ ባለጠጋና ደግ ባልና ሚስቶች ልጅ ስላልነበራቸው በዚህ መካንነት ምክንያት ንብረታቸውን ለድሆች ለመስጠት ሲመካከሩ እግዚአብሔር ለቴክታ በሕልም ምስጢርን ገለጸላት። ወደ ሕልም ፈች በመሄድ ያዩትን ሕልም ጠየቁ። ራእዩ ከማህፀኗ አንዲት ጥጃ ስትወጣ ያች ጥጃ ሌሎች ጥጃ ስትወልድ ያችም ደግሞ ሌላ ጥጃ እየወለደች እስከ ሰባተኛ ደረጃ ሲደርሱ የሰባተኛዋ ጥጃ ጨረቃን ስትወልድ፣ እንዲሁም ጨረቃዋ ደግሞ ፀሐይን ስትወልድ የሚያሳይ ራእይ ነበር ይህ ምን እንደሆነ ለሕልም ፈቹ ጠየቁ። ሕልም ፈቹ በእናንተ የዘር ሀረግ እስከ ሰባት ትውልድ ድረስ ሴቶች ይወለዳሉ። ሰባተኛዋ ጨረቃን ትወልዳለች። የፀሐይዋ ነገር ግን አልተገለጠልኝም አላቸው በማለት መለሳቸው። ሕልም ፈቹ ከዘራችሁ ዓለምን የሚያድን ከፍጡራን ሁሉ የበለጠ ድግ ፍጥረት የምትወልዳለች ብሎ ተረጎመላቸው። በራእዩ መሰረት ትውልዱ ሲወርድ ሲዋረድ እንዲህ ሆነ። ቴክታ ሄሜንን ወለደች። ሄሜን ደግሞ ደርዲን ወለደች። ደርዲ ቶናን ወለደች። ቶና ሲያን ወለደች። ሲያ ደግሞ ሄርሜላን ወለደች። ሄርሜላ ቅድስት ሐናን ወለደች። ቅድስት ሐና ደግሞ ፀሐይ የተባለች እመቤታችን ቅድስት ድንግል ማርያምን ወለደች። ቅዱስ ኢያቄምና ቅድስት ሐና ከተጋቡ በኋላ ለሀያ ዓመታት ልጅ አልወለዱም ነበር። በኦሪት ዘመን ልጅ አለመውለድ እንደ እግዚአብሔር ቅጣትና እንደ ኃጢያት ይቆጠር ስለነበር ማህበረሰቡ ያገላቸው ነበር። አንድ ቀን እያቄም እንደ ልማዱ መስዋዕት ሊያቀርብ ወደ ቤተ መቅደስ ሲገባ ሊቀ ካህናቱ አንተ ልጅ የለህምና መስዋዕት ተቀባይነት የለውም፣ ከልጅ አባቶች ጋር አትቁም ብሎ አባረረው። ይህ ውርደት ልቡን ሰበረው። ወደ ቤቱ ከመመለስ ይልቅ ማቅ ለብሶ አመድ ነስንሶ ወደ ተራራ ምድረ በዳ ሄደ። ቅድስት ሐናም ይህንን ስሰማ በቤቷ ጓሯ ሆና ፈጣሪዋን ትማጸን ጀመር። ቅድስት ሐና በአትክልት ስፍራ ስትጸልይ ርግቦች ከልጆቻቸው ጋር ሲጫወቱ ታያለች። አቤቱ ጌታዬ ሆይ እነዚህን እንስሳት እንኳን ልጅ ሰጥተሃቸው ይደሰታሉ፣ እኔን ግን እንደ ምድር ደረቅ፣ እንደ በረሃ ዛፍ ፍሬ አልባ አደረግከኝ ብላ ምርር ብላ አለቀሰች። ይህ ልብ የተሰበረበት ጸሎት ሰማያትን ቀዶ ወደ መንበረ ጸባዖት ደረሰ። የአዳም ልጆች ጸሎት በእነሱ በኩል ተሰማ! መልአኩ ቅዱስ ገብርኤል ለየብቻ ተገለጠላቸው። ለያቄም ወደ ቤት ተመለስ፣ ለዓለም ሁሉ የሚሆን ደስታን ታገኛለህ አለው። ለሐናም ደግሞ ጸሎቶች ተሰምቷል፣ የዓለም መድኃኒት የሚወለድባት ልጅ ትወልጃለሽ አላት። ለዚህ ልጅ በማጣት ለተጠማ ቤተሰብ ይህን የምስራች መስማት ምን ያህል ደስታ እንደሚፈጥር ሁሉም ያውቀዋል። ለዛውም ከጸሎት ቦታ ለተከለከለና ለተገፋ ሐምሌ 30 ቀን ሱባኤ ገብተው መልአኩ ቅዱስ ገብርኤል ልጅ እንደሚያገኙ አበሰራቸው። በዚህም ብሥራት መሠረት ነሐሴ ሰባት ቀን በሩካቤ ዘበህግ እመቤታችን ተጸነሰች። ቅድስት ሐና ጽንስ በሆዷ እያለ ብዙ ተአምራት ተፈጽመዋል። ለምሳሌ ያህል የሐና ዘመድ የምትሆን አንዲት አይነ ስውር ሴት የሐናን ርግዝና ለማረጋገጥ እጇን ወደ ሆዷ ሰዳ ከዳሰሰች በኋላ በድንገት ወደ አይኗ ብታደርገው ስውር የነበረው አይኗ ተገልጦላት ማየት ችላለች። ግንቦት አንድ ቀን ሊቃውንቱ ዓለም የምታድን መርከብ ተሰራች እያሉ የሚያመሰግኗት እመቤታችን ተወለደች። ኢያቄምና ሐና ስለት ስለነበረባቸው ልጃቸውን ሦስት ዓመት ሲሆናት ታኅሣሥ ሦስት ቀን ወደ ቤተ መቅደስ ወስደው ለእግዚአብሔር ሰጡ። ካህኑ ዘካርያስም ተቀበላት። እነርሱም ልጃቸውን ለእግዚአብሔር በመስጠታቸው ሳይሳቀቁ በደስታ ወደ ቤታቸው ተመለሱ። ኢያቄምና ሐና ሰማይና ምድር የማይችሉትን ጌታ የተሸከመችውን ድንግል ማርያምን ወደ ቤተ መቅደስ ካገቡ በኋላ ምድራዊ ተልዕኳቸው ተፈጸመ። እግዚአብሔርም ድንግል ማርያም ከእናትና አባቷ ይልቅ በፈጣሪዋ ብቻ እንድትመካ እናትና አባቷን ወደ እሱ ጠራ። የቅዱስ ኢያቄም ዕረፍት እመቤታችን ወደ ቤተ መቅደስ ከገባች በኋላ ብዙም ሳይቆይ ነው። አባቷ ቅዱስ ኤፍሬም በ70 ዓመቱ እንደ አባቶች አባባል ኅዳር 7 ቀን አረፈ። ቅድስት ሐና ደግሞ ባሏ ከሞተ በኋላ ለጥቂት ጊዜ በሕይወት ቆየች። ነገር ግን እመቤታችን ገና በቤተ መቅደስ እያለች የሐናም ጊዜ ደረሰና ኅዳር 11 ቀን በዚህች ዕለት አረፈች። እነዚህ ቅዱሳን ወላጆች ልጃቸው የአምላክ እናቱና ዓለምን ስታድን በአካል ባያዩም በእምነት አይተው ተደስተዋል። ድንግል ማርያም በቤተ መቅደስ ብቻዋን የቀረችው በእነዚህ ወላጆች ረፍት ምክንያት ነበር። ቅዱስ ኢያቄምና ቅድስት ሐና በትዕግስትና በጸሎት የኖሩ፣ ለዘመናት የተዘጋውን የገነት ደጅ የሚከፍተውን ቁልፍ የወለደችውን ድንግል ማርያምን ለዓለም ያበረከቱ ምርጥ ዘሮች ናቸው። ዛሬም ቢሆን ልጅ በማጣት ለሚያዝኑ፣ በትዳር ውስጥ ለሚፈተኑ ሁሉ የእነዚህ ቅዱሳን ሕይወት ትልቅ ተስፋና መጽናኛ ነው። ቤተ ክርስቲያን የእግዚአብሔር አያቶች እያለች በታላቅ ክብር የምታነሳቸውም ከስጋቸው ስጋ ከነፍሳቸው ነፍስ ተከፍሎ አምላክ ሰው የሆነበትን ድልድይ ስላዘጋጁልን ነው። ውድ ኦርቶዶክሳውያን ቤተሰቦች ኅዳር 11 ቀን የሚከበረውን የእናታችን የቅድስት ሐናን በዓል በማስመልከት የእግዚአብሔር አያቶች በሚል ያዘጋጀንላችሁ ጽሑፍ ይህን ይመስላል። ከእናታችን ከቅድስት ሐና ከአባታችን ከቅዱስ ኢያቄም እግዚአብሔር አምላክ ረድኤት በረከትን ያካፍለን ያሳትፈን። የልጃቸው የእመቤታችን የድንግል ማርያም ረድኤት በረከት አይለየን። አምላካችን ልዑል እግዚአብሔር እነሱን ያከበረ እነሱን የመረጠ እኛንም በነፍሳችን ተድላ ደስታ ያለበትን መልካሙን ቦታ ያድለን እያል ለዛሬው ዝግጅታችን እንሰናብታችኋለን። እናንተም ዝግጅታችንን ስላዳመጣችሁን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።